ሰላም እንዴት ናችሁ? ዛሬ የወፍራም ፈሳሽ ሳሙና አሰራር አሳያችኋለሁ። እጅግ በጣም አረፋ ያለውና ቆንጆ የሚባል ነው። እስከ መጨረሻው ይከታተሉት። የሚያስፈልጉ ግብዓቶች 225 ሊትር የሚይዝ መቀላቀያ በርሜል፣ ሚክሰር ማሽን፣ ማማሲያ እንጨት፣ የእጅ ጓንትና ማስክ፣ ባሊና ጆግ እንዲሁም ኬሚካል ነው። ወደ አሰራሩ ስገባ ይህን የመሰለ 225 ሊትር የሚይዝ በርሚል ያስፈልገናል። በቅድሚያ 170 ሊትር ውሃ ወደ መቀላቀያ በርሚላችን በመጨመር እንጀምራለን። በመቀጠልም የተዘጋጀውን አንድ ከግማሽ ሶዳ አሽ በ2 ሊትር በሚሆን ውሃ ለ3 ደቂቃ ያክል ካማሰልን በኋላ ወደ ሚክሰራችን እንጨምራለን ማለት ነው። ከዛም በማሽን እንመተዋለን። እንደምታዩት የእኔ ማሽን ቶታል ይባላል። ባለ ሁለት ዘንግ ነው። እዚጋ እንደምታዩት ማስጀመሪያ በተን አለችው። ኦን ስጫን ከፊት ያለው መብራት ይበራል። ለማስጀመር ስፈልግ እዚህ ጋር በተን አለ፣ እሷም ፕረስ አድርጌ ይዛት አለው። ወይም በምትሰሩበት ጊዜ ደግሞ ልክ እጃችሁ ልክ እንደዚ አድርጋችሁ ሆልድ ታደርጉታላችሁ። ግዴታን ተጭኖ መያዝ አለብን ማሽኑን ራን ለማድረግ ማለት ነው። እዚህ ጋር ደግሞ ፍጥነት መቆጣጠሪያ አለው። ከሚኒመም ጀምሮ እስከ ስድስት ድረስ ነው። የመጨረሻው ስድስት ነው የመጨረሻ ፍጥነቱ። ደግሞ ዝቅተኛ የሚባለው ሚኒመም ነው። ስራ መስራት ከመጀመራችን በፊት ሆነ ከጨረስ በኋላ ሚኒመም ላይ መተው አለብን። ይህን የመጀመሪያውን ሶዳሽ ካስገባው በኋላ ከ3 እስከ 5 ደቂቃ በሶስት ፍጥነት ላይ አድርጌ መተዋለሁ ማለት ነው። ከዛ በሁለተኛ ደረጃ ያዘጋጀውትን 5 ኪሎ ግራም ላብሳ በመጨመር ይህንንም ከ3 እስከ 5 ደቂቃ በማሽን መተዋለሁ። ላብሳ እንግዲህ ዋናው ኬሚካላችን ሲሆን የጽዳትን ኃይልና አረፋን የሚሰጥልን ኬሚካል ነው። ስለዚህ በደንብ እንዲዋሃድ ከሶዳሹ ጋር ልክ እንደምታዩት በጣም በጣም አረፋውን የሚጨምርልን የማስለቀቅ አቅምንም የሚሰጥ ዋናው ኬሚካል ሳልፎኒክ አሲድ ነው በመባል የሚጠራው ላብሳን ነው። ስለዚህ እሱንም ከሶስት ከአምስት ደቂቃ በደንብ አርጌ በማሽኑ መተዋለሁ። በመቀጠልም የተዘጋጀውን 14 ኪሎ ግራም ሴሌስ ወደ መቀላቀያ በርሜሌ ይጨምራሉ። ኤስኤልኤስ ግግር የማለት ባህሪና ከስርን የመጣበቅ ባህሪ ስላለ ልክ እንደዚህ ሲጨምር ያው ማሽኑን በቀኝ እጄ ይዤ ነው ያው ሲገባ ሲገባ ወዲያው ቶሎ ቶሎ እንዲማሰል ስር ላይ ያው በማሽኑ ከታች ድረስ ስለማይገባ በመጨረሻው ፍጥነት ነው እዚህ ጋ ልብ በሉ የምመታው በስድስት ፍጥነት አድርጌ ነው ወደ ኤስኤልኤሱን ሚክስ ማረገው። ከዛ ደግሞ ከስር ደግሞ ዘቅቶ የሚቀረው አለ። እሱን ደግሞ በማማሳያ እንጨት ልክ እንደዚህ በምታዩት በእሱም ከ3 እስከ 5 ደቂቃ ድረስ በደንብ አድርገው ያማስሉ አለው። ስር ላይ ምንም ነገር መቅረት የለበትም። ከዛም በመቀጠል 12 የቀረና 12 ሊትር ውሃ በባሊ ጨምርና ጨውን በጠብጠበታለሁ ማለት ነው የተዘጋጀውን አምስት ነጥብ ሰባት ኪሎ ግራም ጨው ወደ አዘጋጀሁት አስራ ሁለት ሊትር ውሃ ጨምረውና እሱንም ለአንድ ለአምስት ደቂቃ በደንብ አድርጌ ማስሎ አለው ወደ መቀላቀያ በርሚሌ ከመጨመሬ በፊት ልብ በሉ መጀመሪያ የጨመርኩት ውሃ መቶ ሰባ ነው። ከዛ ለሶዳሹ ሁለት ተጠቀምኩ መቶ ሰባ ሁለት ሆነ። አሁን ለጨው አስራ ሁለት ስጠቀም መቶ ሰማንያ አራት ይመጣል ማለት ነው ጨው ሙሉ በሙሉ ባይሟሟ ችግር የለውም። ስለዚህ ሙሉን ወደ መቀላቀያ በርሜላችን ጨምረና አሁንም ሜንንም በመጨረሻ ፍጥነት በስድስት ላይ እናደረግና ማሽናችን ቢያንስ ከሰባት እስከ አስር ደቂቃ ሚክስ ማድረግ አለብን። እዚህ ጋ በላርቋችን የመወፈር ባህሪ በደንብ ያሳያል። እየወፈረ ስለሚመጣ በእንጨት ያው ማማሰል ያስፈልጋል። ግን ቢሆንም ከእንጨቱ ይልቅ ያው ማሽኑ ተመራጭ ነው። ስለዚህ በማሽኑ በደንብ ሚክስ ካረግን በኋላ ከታች የሚቀረውን ደግሞ በደንብ ለማማሰል በእንጨት ደግሞ እንገባበታለን። ከዛም በመጨረሻም ያዘጋጀነውን ነውን አንድ ኪሎ ግራም ሲዲኤ እንጨምራለን። ሲዲኤ እንግዲህ አንደኛ አረፋውን ቡስት ያረጋል፣ ሁለተኛ ደግሞ ይሄ ለአርጓችን ዝልግልግ የሚለውን ባህሪ የሚሰጥልን ሲዲኤ ነው። በእንጨት በምታዩት መልኩ ቢያንስ ከ3 እስከ 5 ደቂቃ አስሏለው። እዚህ ጋር በጣም ስለሚወፍር ጉልበት ይጠይቃል። በመጨረሻም በማሽን ከ3 እስከ 5 ደቂቃ፣ ይህ የመጨረሻው ስቴፕ ስለሆነ በደንብ አድርጌ መጥተዋለሁ። በመጨረሻ ፈሳሽ ሳሙናችን ስራው ተጠናቋል ማለት ነው። እንግዲህ ሚክስ ካደረግነው በኋላ ይህንን የሚመስል ወፍራም ፈሳሽ ሳሙና እናገኛለን። ኬሚካሉ በራሱ ያው ተዋህዶ እንዲያድር ቢያንስ ለ24 ሰዓት ወይም ለአንድ ቀን መጠበቅ ስላለብን ከድነን እንተወዋለን። ከአንድ ቀን በኋላ ይህን የመሰለ ፈሳሽ ሳሙና እናገኛለን ማለት ነው። በጣም በጣም ወፍራም ነው እጅግ በጣም ተመራጭ ቆሻሻ የሚያስለቅቅ ከፍተኛ የጽዳት ኃይል ያለው አረፋ ያለው ፈሳሽ ሳሙና ነው። ልክ በሃይላንድ በዚህ መልኩ እያዘጋጀን በዲጂታል ሚዛን አለ በዲጂታል ሚዛን እየመዘን አንድና ሁለት ኪሎ ግራም ወይም ሶስት የተባለውን ስንታዘዝ በዚህ መልኩ እየመዘን ለካስተመራችን እንሸጣለን ማለት ነው። ወደ ገበያ ሁኔታ ስንመጣ አሁን ላይ ፈሳሽ ሳሙና አንድ ሊትር ከ50 ብር እስከ 60 ብር ነው፣ በከተማችን ላይ እየተሸጠ የሚገኘው። 190 ሊትር ከሰራ ነው ሚክስ ካረግ ነው 190 ሊትር የተጣራ ፈሳሽ ሳሙና ይወጣዋል። ያ ማለት በ55 ብር ብንሸጠው ወደ 10450 ብር እናገኛለን ማለት ነው። ወጫችን የኬሚካል ትራንስፖርት ሽቶና ከለር ሲጨመሩ 7416 ብር ይመጣል ማለት ነው። ያ ማለት 1ስሺህ 10450 ብር ሲቀነስ 7416 ብር 3034 ብር አካባቢ ትርፍ ይመጣል ማለት ነው። ከአንድ ሚክስ 3034 ብር ያክል ትርፍ አለው ማለት ነው። በየሶስት ቀኑ አንድ ሚክስ ብንሸጥ ወይም በወር ስንት መሸጥ እንችላለን ማለት ነው? 10 ሚክስ መሸጥ እንችላለን። ወደ 3340 ብር ትርፍ አለን ማለት ነው። 10 ሺሁን ለቤት ክራይ ብንከፍል ወደ 20 ሺ ብር የሚደርስ ትርፍ አለን። በአመት ውስጥ 244 ሺህ ብር በላይ ትርፍ ይኖረናል ማለት ነው። ማቴሪያል እንግዲህ ይህንን ስራ ለመስራት የሚያስፈልጉ ማቴሪያል እንዲሁም ሚክሲንግ በርሜል የሚገኙት ሰባተኛ ሲሆን እኔ በገዛሁበት ሰዓት 205 ሊትር የሚይዝ መቀላቀያ በርሜል 2300 ብር ነው። እንዲሁም ደግሞ ዲጂታል ሚዛና ሚክሰር ከፈለጋችሁ ፒያሳ አትክልት ተራ ነው የሚገኘው የሁሉንም አድራሻ አስቀምጥላችኋለሁ። ቶታል ሚክሰር ይባላል ነው የገዛሁት። ባለ 1800 ዋት ነው፣ ባለ ሁለት ዘንግ ነው። በሰዓቱ የገዛሁት 16000 ብር ነው። እንዲሁም ዲጂታል ሚዛን 3800 ብር ነው፣ 40 ኪሎ ግራም የሚመዝ እና። ይህንን ስራ ስንሰራ ደግሞ ማወቅ ያለብን ነገሮች አሉ። አንደኛ ንግድ ፍቃድ ያስፈልጋል። ያው ዝም ብለን ቤት ውስጥ መስራት አንችልም፣ ንግድ ፍቃድ ያስፈልገናል። ሁለተኛ ደግሞ ከምግብና እና መድኃኒት ቁጥጥር ባለስልጣን እሱም የጥራት ማረጋገጫ ሰርተፍኬት ያስፈልገናል።